አሰላሙ አለይኩም ወረህመቱላሂ ወበረከቱ እናንተ የተከበራችሁ ቻናሌ ተመልካቾች ሰላም ብያለሁ። እንዴት ናችሁ? ከእኔ ጋር ሁሉ ሰላም ነው አልሀምዱሊላህ። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ ማለት ነው። ከላይ ርዕሱ ላይ እንደምትመለከቱት ስለ ኦርዲናሪ ስለሚባል ሴሩ የሆነ ዛሬ የማሳያችሁ ያው ቲክታክም ላይ ዩቲዩብም ላይ ፌስቡክም ላይ በጣም ብዙ ሰዎች ብዙ ቪዲዮ ሰርተውበታል እና በአጭር ጊዜ ውስጥ ለውጥ እንደሚያሳይ እንደውም በሁለት ደቂቃ ውስጥ ለውጥ እንደሚያሳይ ብዙ ሰዎች መስክረውለታል ማለት ነው። ዛሬ እንግዲህ እሱን ነው የማታያችሁ። እንደምታዩት እዚህ ሁለት ትናንሽ እና አንድ ትልቅ ነው። ይህን የጠለኩት እንደዚህ ነው የሚመጣላችሁ፣ ኦንላይን ስትጠልቡ። እንደውም ደግሞ ተጨማሪ ከፈለጋችሁ ትንሽ ዋጋ ወደ ድላል እንጂ አራት አምስት መጥለብ ትችላላችሁ። ብዙ አይነት አለ ማለት ነው። እኔ ግን ለጊዜው የጠለኩት ይህንን ነው። በነገራችን ላይ የጠለኩት የውመል ወጣኔ ነበረ፣ ዲስካውንት በወረደበት ሰዓት ግን ከዛሬ ያው ብዙም አልተጠቀምኩትም። በዛ ሳን የጠለኩት ቪዲዮ ሰራለሁ ብዬ ስላሰብኩኝ ብዙ አልተጠቀምኩትም ማለት ነው። እና ይህንን ይመስላል። ከዛ ጋር አብራችሁ መግዛት ያለባችሁ መርሳት ያለባችሁ ነገር፣ ሱፐር ማርኬትም ሊሆን ይችላል፣ ማንኛውም ቦታ እንደዚህ ሶፍት ነገር፣ ይህን ለመጠቀም የሚረዳችሁ የምትጠቀሙት በዚህ ነው። እንደዚህ አይነት ሶፍት መግዛት አለባችሁ ማለት ነው። አልሙሄም እስኪ መጀመሪያ ትልቁን ነታል ይሄ አይነት ትልቁ እንደምታዩት ግጥም አለው። ከዚህ የኛውን ግጥም ከከፈታችሁ በኋላ የኛውን ግጥም ትገጥማላችሁ ለመጠቀም እንዲመቻችሁ የጠብ ያረጋችሁ እንደዚህ ማለት ነው። እና ይሄ ለምንድነው የሚጠቅመው ካላችሁ አጠቃላይ ለጥቁር ፓርት ነው። አንገታችሁ ሊሆን ይችላል፣ ክርናችሁ ሊሆን ይችላል፣ ብብት ሊሆን ይችላል፣ ወይም ደግሞ ጣታችን እንደዚህ ክሎሮክስ ምናምን ስንጠቀም ዕቃ ስናጥብ የሚጠቁረው እሱ ሊሆን ይችላል። ማንኛውም ጥቁር ቦታ ላይ ልክ በዚህ ከሶፍቱ ላይ እንደዚህ ሁለት ወይም ሶስት ጠብታ ካረጋችሁ በኋላ እንደዚህ መፈግፈግ ማለት ነው። የሚገርመው ነገር አልታጠብንም እንዲያስከትሉ በጣም ነው ጠቁሮ ነው የምታገኙት። ይሄ ከፈገፈጋችሁ በኋላ ልክ ጠቁሮ ሆኖ ነው የምታገኙት። እናም በሳምንት ሁለት ጊዜ ከተጠቆረባችሁ ፓርቲ ላይ በሳምንት ሁለት ጊዜ ያም ደግሞ ከመተኛታችሁ በፊት ልክ ስራ ከጨረሳችሁ በኋላ ከመተኛታችሁ በፊት የምትቀቡትን ፓርት አንገታችሁም ከሆነ ብብታችሁም ከሆነ ከታጠባችሁ በኋላ በመንድር ምናምን ትነሽፋላችሁ፣ በመሽፋ ምናምን ታደርቃላችሁ። ከዛ በኋላ ከዚህ ሁለት ወይም ሶስት ነጠብጣብ እንደዚህ ጠብታ ከወሳጃችሁ በኋላ እንደዚህ ማሳጅ ማድረግ ማለት ነው። ከዛ ይህንን ካረጋችሁ በኋላ ሁለተኛ መጠቀም ያለባችሁ ይህን ከተጠቀማችሁ ከአምስት ደቂቃ በኋላ ከአምስት ደቂቃ በኋላ ከተጠቀማችሁ በኋላ ይህንን ይህ እንደዚህኛው ቀጭን አይደለም፣ ወፍራም ነገር ነው። ልክ ያንን ከተጠቀማችሁ ከአምስት ደቂቃ በኋላ ይህንን ወስዳችሁ አንድ ሁለት ጠብታ ከተጠቀማችሁ ቦታ ላይ ድጋሚ ትጠቀማላችሁ ማለት ነው። ማሳጅ ታደርጉታላችሁ። ከዛም በመቀጠል እንግዲህ ትተኛላችሁ። ልክ ጧት ከእንቅልፋችሁ እንደተነሳችሁ በሳሙና ታጥባችሁ ምረጥ መጠቀም አለባችሁ ማንኛውን አይነት የምትጠቀሙት ሎሽን ሞረጠብን ለምሳሌ ያን ከሆነ የምትጠቀመው እናንተ ሌላ አይነት ሊሆን ይችላል የምትጠቀሙት ሎሽን ስለዚህ ከታጠባችሁ በኋላ ግዴታ መጠቀም አለባችሁ ግዴታ ነው ማለት ነው ብብታችሁን ከሆነ ምንም አይነት ዶዶራት መጠቀም አያስፈልጋችሁም ልክ ሞረጠብን ከተጠቀማችሁ በኋላ ወደ ስራ መግባት ትችላላችሁ ግን አደራ እንደ ተጠቀማችሁት ስራ መግባት አይቻልም በጣም ቆዳ ያበላሻል ብለዋል ስለዚህ አጠቃቀሙን ቅደም ተከተሉን ከተከተላችሁ በስነ ስርዓት ለውጥ ታዩበታላችሁ ኢንሻአላ በሳምንት ሁለት ጊዜ ብቻ ከመተኛ በፊት ይሄ እንደዛ ነው ከዛ በመቀጠል ደግሞ ይሄ ሁለተኛ ጥቅም ለምንድነው ካላችሁ ለፊት ከዚህም ሌላ ትንሽ ያለች ይሄ ትንሽ ነው የሚለያየው እንጃ እንደ አይነት ነው ግን የተወሰነ ቦታ ላይ ልዩነት አለው ይህ ሁለቱ ለምን ይጠቅማል ካላችሁ፣ ቅድሙን ብብት ላይ መጠቀም ትችላላችሁ ብያቸዋለሁኝ። አንገት ላይ የጠቆረ ፓርት ላይ መጠቀም ትችላላችሁ። ግን ዋናው ደግሞ ለፊት ነው። ይህንም ለፊት መጠቀም ትችላላችሁ፣ ሳይበዛ ዝም ብሎ። ግን ምንም አይነት ጥቁረት ወይም ማዲያት ወይም ደግሞ ብጉር ሳይኖርባችሁ እንዳትጠቀሙት። ካለባችሁ ትንሽ ትንሽ መጠቀም ትችላላችሁ፣ በሳምንት አንዴ እንደዚያ። ዋናው ግን ይሄ ነው ብጉር፣ ጥቁር ነጠብጣብ፣ ማድያት ካለባችሁ ወይም ደግሞ አይናችሁና ግንባራችሁ ላይ የመሸብሸብ ባህሪ ካለው ሰውነታችሁ፣ ቆዳችሁ ከተሸበሸበ ይህንን መጠቀም ትችላላችሁ። ወይም ደግሞ የምትጠቀሙት ጠዋትና ማታ ሁልጊዜ ማለት ነው። ልክ ፊታችሁን ካጸዳችሁ በኋላ ከዚህ ወስዳችሁ ከፊታችሁ ላይ አንድ ሁለት ሶስት ጠብታ ከዚህ ታደረጉና ማሳጅ ማድረግ ከዛ ጠዋት ስትነሱ መታጠብ ሙረጠብ መጠቀም አለቀን በቀን ሁለት ጊዜ እኛ ግን አብዛኛውን በስደት የምንኖሩ ልጆች ጧት ተነስተ እንደዚህ ተጠቅመን ስራ ለመግባት ስለማይመችልን አንድ አንድ ጊዜ ማታ ማታ ብቻ ብንጠቀመው አሪፍ ነው። ለምሳሌ ይህኛውን አይነት ዛሬ ከተጠቀማችሁት፣ ይህኛውን አይነት ደግሞ ለነገው፣ እንደዛ እያደረጋችሁ በቀን አንድ አንድ ጊዜ ብቻ መጠቀም ትችላላችሁ። ምክንያቱም ውሏችንን ስራ ስለምንውል ይህን ተጠቅመን ፀሐይ ላይ ወይም ደግሞ ምግብ ስንሰራ ሙቀት ላይ ምናምን ስንጣድ የባስ ቆዳችንን ማበላሸት ስለሚሆን፣ ይህን ዛሬ ከተጠቀማችሁ ይህኛውን ነገር እና ፊታችሁን ሳታጥቡ መጠቀም የለባችሁም። ከተነሳችሁ በኋላ ግዴታ ታጥባችሁ ደግሞ ክሬም መቀባት አለባችሁ፣ ግዴታ ማለት ነው፣ ግዴታ ነው። ሞረጠብ እና እንግዲህ ይህንን ይመስላል። ሞክሬ ባሳያችሁ ወደዚ ላይ ነበረ፣ ግን ቆዳይን ይጎዳዋል ብዬ ስለማስብ ምንም ነገር ስለሌለው እዚህ ጋር አሁን እንደዚህ ብጠቀም ይጎዳኛል ብዬ ስለማስብ አልጠቀመውም ማለት ነው። ግን ሞክሬዋለሁ ከትናንት ወዲያ። በጣም ነው የሚገርመው እንደዚህ ልክ ቆዳችሁ ላይ እንደዚህ ተፈገፍጉ ጥቁር ቢሆን የሚወጣው ይሄ እና፣ ማዲያት ጥቁር ነጠብጣብ ብጉር ያለባችሁ ልጆች እስከዛሬ ድረስ እንግዲህ መድኃኒት ያልተገኘለት ነገር ቢኖር ብጉር እና ማዲያት ነው። ይህን ግን ተጠቀሙት፣ መቶ ፐርሰንት ለውጥ ታዩበታላችሁ። የሴቱ ይሄ በጣም ፊቷም ብጉር ብቻ ነው እና እስከዛሬ ብዙ አይነት ነገር ትጠቀማለች። ግን እንደዚህ ለውጥ አላየችም። ይሄ መጠቀም ከጀመረች ወዲህ በሳምንት ውስጥ ነው ለውጥ ያየችው ማለት ነው። እና እንግዲህ ቪዲዮ እንደወደዳችሁት ተስፋ አረጋለሁ። አደራ አማላችሁ ነገር ምንም አይነት ጥቁረት የሌለው ቦታ ላይ እንዳትቀቡት፣ እንደዚህ ለመቅላት ምናምን ብላችሁ በጭራሽ እንዳሞክሩት። ይሄ አሲድ ነው፣ አሲድ ነው። ለጠቆረ ወይም ደግሞ ለተበላሸ ፓርት ብቻ ነው እንጂ ቆዳችንና ነፃ አልበላችሁ እንዳትጠቀሙት። እና ከተጠቀማችሁ በኋላ መታጠብ፣ በቀን ሁለት ጊዜ ደግሞ መጠቀም ካልተመቻችሁ፣ ወይም ወደ ስራ ስለምንገባ ሙቀት ያገኘናል ብላችሁ ካሰባችሁ በቀን አንድ ጊዜ ማታ ማታ ብቻ መጠቀም። ስትነሱ ታጥባችሁ ክሬም ወይም ወረጠብ ነገር ፊታችሁም መቀባት ማለት ነው። በአጭር ጊዜ ውስጥ ለውጥ ታያላችሁ ብዬ ተስፋ አድርጋለሁ። ይህ ግን ጥቁረት ማንሻው በጣም የተለየ ነው። እኔ እስከዛሬ ድረስ እንደዚህ ለውጥ ባንድ የሚያሳይ ነገር አይቼ አላውቅም ካሁን በፊት። እና እንግዲህ ይጠቅማቸዋል ብዬ አስባለሁኝ። ጥቁረት ላለባችሁ ማዲያት ወይም ደግሞ ጥቁር ነጠብጣብ፣ እንዲሁም ፊታችሁ ላይ ብጉር ላለባችሁ ሰዎች መቶ ፐርሰንት ይረዳቸዋል ብዬ አስባለሁኝ። ይህንን ተጠቀሙ ማለት ነው። አጠቃቀሙ ካልገባችሁ ኮሜንቲ ላይ ጥያቄ ያስቀምጡልኝ። እንዲሁም ደግሞ ሌላም ቪዲዮ እንዲሰራላችሁ የምትፈልጉት ነገር ካለ ሪኮመንደርጉት ከዛው ላይ ማለት ነው። ምንም አይነት ጥያቄ እመልስላችኋለሁ። አጠላለፉኝ ከፈለጋችሁ አሳያችኋል። ቪዲዮን እስከ መጨረሻው ስላያችሁት ከልብ አርጌ አመሰግናለሁ። እንግዲህ ቀጣይ በሌላ ቪዲዮ እስክንመጣ ድረስ መልካም ቆይታ እያልኩ ሰናበታችኋለሁ። ቪዲዮን ላይክ፣ ሼር ማድረግ እንዳይረሳ። ቀጣይ ቪዲዮ እንገናኛለን። ባይ